አንድ ደህና የለም ቢቀርብኝ ይሻለኛል። ይህ ማ የዛች ነው። እግዚኦ እግዚኦ እግዚኦ። ምነው ዛሬ ዛሬ አንድንም አልወደድኳቸው። ዛሬ ይሄ አይ ቲንክ ይሄ ይሻላል መሰለኝ። አይ ዶንት ኖው ይሄ ይሻላል። ማሮቼ አነጻኝ። አነጭ ሆንኩኝ፣ የፈረንጅ ዲቃላ መሰልኩ። ኦኬ በቃ ሎሬ ይሆናል። ተመስገኝ። ስሙኝማ እንዴት አደራችሁ? እንዴት አብላችሁ? ምን አዳዲስ ነገር አለ? ደንብ ጠፋ። ለመቆጣጠር ፈልጋችሁ ነበር ሶሻል ሚዲያውን። የት ማንሄድም፣ ንቅንቅ ነው። የት ማንሄድ የታባት መሄጃ አለህ? የት አባታችሁ መሄጃላችሁ? አንዳንድ ቦታ ላይ ቱርክ ነበርን ጋይስ። ቁመታችንን ጨመር ጨመር ብለን ቁመታችንን ጨምረን መተናል በአራት ቀን ውስጥ ጋይስ። ጠፋ በራ ጠፋ በራ ስንል የሆነ ነገራችን ቆረስ ቆረስ ቆረስ እያለ እንደሆነ እንዳትረሱ ጀመረ ይላሉ የሆነ ነገራችን መ ወጣ ገባ ወጣ ገባ፣ አንድ ቀን ሶስት ቀን አራት ቀን አምስት ቀን ሲጨመር አስቡት። የሆነች ነገር ጡቶች ያላበጡን ጋይስ አላደጉባችሁም? ተለቅለቃ ላሉ ተሰርቷል ጋይስ፣ በአራት ቀን ሰርተን ነው የመጣነው። አላደገባችሁም? ምን ፎቶ ታነሱኛላችሁ? ስክሪኑን ሞልቶት አላደገም፣ አላደገም፣ አልጨመረም? ጠርጥር፣ ይገኛል ከገንፎስ ጠርጥሩ፣ ማሮቼ ጠርጥሩ። ጠርጥሩ ብያቸዋል። ምን ነው ምን ነው አልወደድኩትም። እጭ ወይ በራሴ እንደዚሁ በሆነስ ምን አገባኝ ባላደር እንደ ባይደረግስ ባይደረግስ። ስሙኝማ አልጨመረም አለ። ደብተሬን አዘጋጅቻለሁ። አልጨመረም፣ ጨምሯል፣ አልጨመረም፣ ጨምሯል፣ ተናገሩ። አልጨመረም። ልጅ የታቀፍኩ አይመስልም። ኬኳን ያቀፍኳት አይመስልም። ጋይስ አትዋሹ። ኬኳን ያቀፍኳት አይመስልም አይመስልም ጋይስ፣ ኬኳን አቅፍ ወደ ላይ እያዘለልኳት አይመስልም። ከዛ በኋላ ቱቱዬ ልትቀበለኝ ስትል ኬኳን አቅፍ እያጫወትኩኝ ቱቱዬ ልትቀበለኝ ስትል እንደዛ ነው የሚመስለው። አድጎ ተጠርጥሩ፣ እናንተ እኮ የዋናቸው እኳ አጠረጥሩም እኳ። ስመጣ የደና አይደለም የደና አይደለም በሉ። ይመሰለኝ ጨማመርኩኝ። በስማሙል። እሺ፣ እንዲ ነው ሰሞኑን እያየና ቤት ቤት ቤት ቤት አሰላ ፍርድ ቤት በ እንደማትሆኑት ነገር የለም። እንደው የኔን ስታይልማ አንዳንዶቻችሁ ራሴ ነኝ እንዴ እያልኩኝ ራሴ ነኝ እንዴ፣ በቀዩ ዞር እንዴ ቤታ፣ በጥቁሯ እንዴ ቤታ፣ በፀይሟ በቃ ራሴን ኮፒ እያደረጋችሁ ይመስለኛል። ስለሌለው ይሄ ማህበረሰብ ስለደበረው ቤታየንን ተካ ነው ሁኔታው። እንደዛ ነው፣ እንዳይደብረው ይሄ ማህበረሰብ ወሬ ጠፍቷል። ስለዛ ቤታየን እየሆንን እንዳይከፋቸው የቤታ ልጆች ብላችሁ በእርግጠኝነት መሆን አለበት። በእርግጠኝነት እንዴ ግማሾቹማ መቼ ዕለት ቆሜ ፎቶ የተነሳው ተነሳሁትን ሁሉ ቆመው ፎቶ ሲነሱ ነበር። የእኔ ፍቅር ቆመው ራሱ ፎቶ ሲነሱ ነበረ። አረ ጠነቁላለው። ተረጋጉ። ቆይ ምን ጉድ ነው ይሄ ሕዝብ ማህበረሰብ ታማችኋል። እንደ ወገን ቆይ፣ ተረጋጉ። ይሄው አዘጋጅቼላችኋለሁ። ይልት በሉ ይሉ እንዴ ቆይ፣ ተረጋጉ። ሰላም እንባባል እንዴ፣ እናውራ። ቆይ እስኪ ሁለት ደቂቃ እናውራና ወደ ጥንቆላችን እንሄዳለን። እንዴ ጥንቆላ ደግሞ እንዳትሉትኝ ሁ አንዳንድ እኮ ምቀኛሉ፣ እንዲ የኦርቶዶክስ ማህበረሰብ ተረዝመት ጥንቆላ ተጀምሯል ስለሚሉ ጥንቆላ አንልም። የወደፊት የፊውቸራችሁን እጣ ፈንታ ባንቺ እንዲንሽን ይፍቅር። ደህና ናችሁ? እስኪ ደህና ነሽ በሉኝ፣ ደህና ነሽ በሉኝ። ቤታዬ፣ ፍቅሬ፣ ማሬ፣ ወዴ፣ አንጀቴ፣ ኩላልቴ፣ ቂጤ፣ ጡቴ፣ ሙሙ፣ ሁላችሁም ጥሩ። እስኪ ጋይዝ እንዴት ናችሁ? እንዴ እንዴ እንዴ በኢየሱስ ክርስቶስ አራት ቀን ብጠፋ እኮ ተጨነቁ እኮ ነብሳቸው እንዴት ናችሁ? ፊንገርዬ መጥቼልሻለሁ። ባራት ቀን ውስጥም ብጠፋ እኔማ ህልመለሊት መለሊት ወንኩባት እኮ ህልመለሊት ባልኖርም ታሚኛለሽ። ምን አለ ተጠባብቀን ብንታማ? ምን አለ ተጠባብቀን አብረን ብንሸቀል? ምን አይነክፉ ሴት ነሽ፣ ሳጠብቂ በሌለውበት ጥቃት ታደርሽብኛለሽ። መከላከያ በሌለበት ጠብቀሽ አራት ቀኗን መጥፋቴን ስታይ ጥቃት ጀመርሽ። ገርሞኝ ገርሞኝ ቪዲዮን ሳየው ሰው ተጠባብቆ አይሰዳደብም ሰው ተጠባብቆ አይነቋቁርም ለብቻሽ እኔን ምታሚኝ ማን አባሽ ስለሆንሽ ነው ተመቶልሻል ነገ እገባልሻለሁ ቋቋቋቋ ነው ማረግሽ አንቺ ለነገሩ አቋም የምታር የምታውቂው፣ ቱርክ ላይ በምን ሽራቸው ሲያንቋቁሽ ነው። አናትሽን እኔ ቤታ በእጄ አፈርስሻለሁ። መጥቼልሻለሁ። አለቆችሽ እኔ ሮሚና፣ ሃናቡንን ሌላ ማን አባሻለ፣ አንቀጥቅጠን እንደፋሻለን። ዘንድሮማ በሌለውበት ጋይስ፣ ተከላካይ በሌለበት አጥቂ፣ በሌለበት እኮ ነው የታማውት የምንለው። በጣም በጣም ተሳሳመን። ቆይ ተረጋጉ፣ ማሮት ተረጋጉ እንዴ በሌለው በጣራ በቃችሁ በቃችሁ ቴንኪው ቴንኪው ደሞ እቺንም አይታ ደሞ ሆ ሰሞኑን ዩቲዩብ ስራ ቀስቅሶብኛል በለ እቺንም እቺንም አይታ ደሞ ጧት እና ማታ ላይቭ ላይ እንዳትሰነቀር ፊንገርዬ ጥቃት ደርሶብኛል አንዳንዶቻችሁ አላየኋችሁም ወይ በጣም ተነፋፍቀናል አንዳንዶቻችሁ ግን ይሄ ሁሉ ጥቃት ሲደርስብኝ በአራት ቀን ውስጥ ተው የሚል መንግስት ህግ አስከባሪም ደንብም የለ አንድ ደንብም የለ ምን ተባልኩኝ ኧረ፣ ቆይ ጋይዝ፣ እንደ በጣም እንደ ናፈቋችሁ ማሮቼ፣ ቆይ ተረጋጉ። ደጥንቆላ ደህናናችሁ? ማርያምን ግን ናፈቃችሁኝ እናንተ፣ በኢየሱስ ክርስቶስ ማለት። እኔማ፣ ቴንኪው ቴንኪው። እኔማ ለነገር ነው የመጣሁት፣ ለነገር አ ጸጉሬን አበጥሬ የእንትኔን ጸጉሬን አበጥሬ ነበረ። የዛሬ ሳምንት ተነስችዋለሁ። የሚቡፍ የሚል ነገር የለኝም ግን፣ ፊንገር እኔ ባልኖርም ስታሚ ነበረ፣ ስታሚ። እኔማ ጥብስ የለሽ ጥብሴነሽ መጥቻለሁ። ነገ ዩትዩብ ላይ ስንቅር ብዬ ቀኑ ሙሉ ስላንቺ ነው የማወራው። አትነካኪም ብያለሁ። ታይ ማን ናቸው እነዚህ ጎረምሶች? ማን ናቸው? ሀበሾች ናቸው? ቆይ ወይኔ፣ አምላኬ ማነ ምንድን ነው ወዴት ነው ማን ናችሁ? ቆይ ድምጻቸው ወይኔ ነው ወይስ እነሱ ሰላም ቤት ወይ እንዴ ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። አንቺ ነሽ እንደ ኧረ አይደለሁም። እውነትህን አንቺ ነሽ ያስብላል እኮ አራት ቀን ብጠፋ የእኔን ቦታ አራት ቦታ ተከፋፍለው ተክተው ውጤ። እውነትህን እኮ እኔ ጌታ፣ አንቺ ነሽ አለኝ። ቆይ ሚስት ላምጣል። እንዳንተ ዐይነት ጥሩ ሰው ደግሞ ተገኝተህ እንደዚህ ምድር ላይ ፍቅሮቼ፣ አብራችሁ ነው ኧረ ደግሞ ተጋቡ ተጋቡ። እንዴ አራቀን የኔ ጌታ እውነቱን እኮ ነው፣ አንቺ ነሽ አለ። ደነገጣ ደነገጣ። አራቀን ብጠፋበት፣ በጥቁሯ ቤታ ናየ፣ በቀዩ ቤታ ናየ፣ በፀይሟ አየ። ምን ይሁን ታዲያ ሄ ልጅ፣ እውነቱን እኮ ነው። ሰሞኑን እኮ እኔን ለመተካት እኮ ቦታ ሲጋጋጡ እያየው ነበር እኮ። አንዳንዶቹማ አበባ ሁሉ ይዘው ፎቶ ሲነሱ ነበር። እኔ መቼ ለቅጣት በቀጣ እሷን ኮፒ ሲያረጉ ነበር። እኛ የት እንሂድላቸው እንዴ? ፔጄ ላይ እኮ ነው ያሉትኝ ስለ እሷ ስማናነሳ የሚላሉ ፔጅ ላይ፣ አሁን ፊንገር ፔጅ ላይ ነበረ። ማናት እቺ ቡድ ቱቱ ቡቱቱዬ? ቱቱ ደግሞ እንዳው የመልክሽ ክፋት፣ እንደዛው መልክሽ፣ እንኳን እንደዛ አስቀያሚ ሆነሽ ደግሞ እኔን ታምኛት ፎ ቪዲዮ ሰራች። እንዳው እንደው ሼም እንኳን አይዝሽም። እንዳው ቀስበሽ ተረጋግተች ተረጋግተሽ። አንቺ ጎመን ጎመን ብበላሽ ካካ ብለ አንቺ ምትመስይ ሴትዮ፣ ጎመን አንቺን ነው የሚመስለው፣ ካካብለው ብለው ምን ነው ቱቱዬ ነው ምን ነው የወጣውን ጥርስሽን በቦቅስ አድቅቄ ልጣለው፣ ወይንስ ወደ ውስጡ ላስገባው? ምን አባሽ ላርግሽ? ቱቱ፣ ምን አባሽ ላርግሽኝ? አንቺ የራስ ቂቤ ወጣ አድርግሽ ምሰሪ ሴትዮ ምን አባሽ ላርግሽ? እንደው የሀሜትሽ ብዛት ምን አለ። ከላይቭ ስትወጣ ጠብቀሽ ወይም ሚዩት አርጊ ብለሽ፣ አታምኝም። ከላይቭ ሳትወጣ ሴትዮ ጨፈረች። ልዚህ አይደል እንዴ ጨፈረችው? የተቆራረጠችው አንቺ ወስፌ፣ አንቺ ሲባጉ ውጭ ቃል የተሰቀለ ሰንደል የምትመስል ሴትዮ፣ እንዲያው ስለ እኔ ስታው እንዲያው ትንቶ አታፍርኝ። ያችስ የቀይ አምላክ አምልጧታል። ጥቁር ብትሆን መድኃኒዓለም ይወቅላት። የቀይ አምላክ አመለጣት። አንቺ የምንጉድ ነሽ። ኧረ በቃችሁ መግበገን፣ በቃችሁ። ቆይ እንሳሳማለን በኋላ። እንዲሁ ሀሜቷ ናይታችኋል። እኔማ ስቶሪ ላይ ያርግ ያለ ነገ በደንብ ሄድበታለሁ። ወደ ጥንቆላ ሄጄ ከእናንተ ጋር እጫወታለሁ፣ እዝናናለሁ፣ አስገባችኋለሁ ምናምን ምናምን። ከዛ በተረፈ ግን ፊንገር ታይ ስትባያል፣ ሰማ ብለሻል። ነገ ጭንሽ ስር ገብቼ ዳቦ ስር ቁንጥ ጣረግሻለሁ፣ ይበርድሻል። ለነገሩ ምን ዳቦ አለሽ እናትዬ? እየሸንቆረሽ ፈንግረሽ ምንዴ እናትዬ ምን አለሽ? እኔማ ጭንሽ ስር ገብቼ ቁንጥ ጣለሁ ብል አጥንት ነው የማገኘው። ቁንጥ ጣለሁ ብል ስጋ ከነ አጥንቱ ነው የማገኘው። ምኑን ልቆንጥጠው እናትዬ? ነገ ይድብሻለሁ። አት ነካከኝ ብያለሁ። አራት ቀን የለው እኔ አሁን የለው ጋይስ፣ እንደው ተመልከቱ አሁን። ቤታ ጨጫቃ ነገረኛ አትፈታ ይላሉ። አረን አራት ቀን የለው እኔ ቁመት ላስጨምር፣ ጡት ላሳድግ ቱርክ ነበርኩኝ ቱርክ ነበርኩ፣ ጋይስ ገበብ ብደሄን የምታዩትን ቱቴ ቱርክ ድረስ ለአራት ቀን ሄጄ ነበር። እምበአራት ቀን ውስጥ ማስቀመጣ ቃታቸው እነዚህ ሰዎች። ምን አለ ብትታገሽ፣ አብቀን ብንሰዳደብ ጥቃት ደርሶብኛል፣ በሌለውበት ተከላካይ አጥቂ ምናምን ባሌለበት ጥቃት ደርሶብኛል ጋይስ። ጥቃቱን የማይመልስ ልጅ አይወለድ ይላል የወንድ ልጅ ወንድ ወልዶ እንዲያሳደገኝ። የመልስ ምትሽን ቀጭ ቀጭ ነጭ አርገ ሄድብሻለሁ እኔ። እንደሆነ አየሽ አይደል ልዩነታችን ተመልከች። እኔ አራበኝም አልቸገረኝም። ዩቲውብ ላይ አሁን በአራት ቀን አንዴ አምስት ቀን ዩቲውብ ላይ ገብቻ አላውቅም አራበኝም። አንቺ ስለራበሽ የባጤ ቆጡን እያነሳሽ መፈትፈት ነው ስራሽ። ይሄ ንዩ መሲ፣ የባጤ ቆጡን እያነሳሽ መፈትፈት ነው ስራሽ። ሆን እኔ ምንም አምስት ቀን ዩቲዩብ አልገባም። አልቸገኝ ዩቲዩብ እራሱ ቢዘጋብኝ ማምላክን ምንም አይመስለኝም። ብርቅ አይደለም ዩቲዩብ ቢዘጋ የሌሎችም ይዘጋል ምናምን። ነገ ሄድብሻለሁ። ጨርሻለሁኝ፣ ለዛሬ ተዘግቷል። ነገ ጠዋት በጠዋት ለማኝ ካካ ሳይል በጠዋት ተነስቼ አንቺ ላይ ነው የምሄደው። ዳቦ ጋጋሪ ራሱ ሊጡን ሳያቦካ አንቺ ላይ ነው የማቦካው ነገሩ። ጠብቂ። በአሽሙር ነው አረ የምትናገር። እኔ ደግሞ አንድ ቀን ሙሉ ሄድብሻለሁ ሲከፋኝ ሲከፋኝ እየመጣው ሶስት ቀን አደርገዋለሁ። ሲርበኝ ሲርበኝ ስምንት ቀን፣ ሲቸግረኝ አስራ ሁለት ቀን እያደረኩ ይሄድብሻለሁ። ማናባሽ ንክኛለሽ። በሌለውበት ኑሪ። እንኳን ቢሆን ባላየ አልፋላት ነበረ። ሰው ጸበደላላ። አትመጣም? እመጣለሁ እንጂ የታባሽ መሄጃለሽ? ቲክቶኩን እኔ ቆርቁሬው ቆስቁሻው የታባሽ መሄጃለሽ? ስድስት ዓመት ሙሉ ቀልድ ነው እንዴ? አንድ ልጅ ተረግዞ ተቸክቸቆ ተሸንቆሮ ተነፋፍቶ የሚወለድበት የሚያድግበት እኮ እድሜ ነው ስድስት ዓመት ማለት ወንድ ልጅ ታገኛለች። አንድ ዓመት ትተዋውቂያለሽ፣ በሁለተኛው ዓመት ትሸጉረሽ፣ በሶስተኛው ዓመት ትዋለጃለሽ። ስድስት ዓመት ሙሉ ቲክቶክ ላይ አሳልፍ ያለሁ ማናባጭ ስለሆንሽ ነው የምታባረሪኝ። መጥቻለሁ። የት የሚሄጃ የለንም። መንቀሳቀሻ የላችሁም። አናርግም። ፍታት ይቅርብኝ። አርጊ ትላላችሁ፣ አታርጊ ትላላችሁ። ምን አይነት ላርግ አስጣልቶ ይነው ኬታ እንዴት ነሽ? ኔቨር ቅድም እኮ እየሰማሁሽ ነበር። ባላ ረግስ ወይ ባላ ረግስ አሁን ይሄን ዲላ ደግሞ አንድ ፍሬ ልጅ መስላ መጣች። እችን አድርጋ እችን አርጋ ፊቷን ወይኔ እንደው ዩቲዩብ ላይ አንዳንዴ እኮ ከ እቺን አሳክለ ፊቷን ጥንጥዬ አንድ ፍሬ ልጅ አርጋ አርጌ እሺ እንደው እናንተ እኮ ለዚህ ነው የምወዳችሁ እኮ የምትጋብዙ ይነገር አርጌ ፍልተር አርጌ እንዲህ ሚል ግን ተከታይ አላችሁ የለም እኮ አርጌ ኔማ ሽቅርቅር በይ። ዛሬ ጸጉሬን አልወደድኩትኝም፣ ግን ኦኬ። ጸጉር ምንድነው የተባለ ፀጉር አይቀያይሩም አሜሪካ ያሉ። እኛ እኮ በሆስቴስ እኮ አይደለም፣ ሆስቴሶችን ፕሊዝ አምጭልኝ ይሄን እከፍልሻለሁ እየተባልን የልጆቻችን ጉሮሩ እየዘጋን አይደለም፣ በድግ ብለን በአምስት ደቂቃ ውስጥ ነው ገዝተን እንመጣው። አመሰግናለሁ። ቃሉት ያሰማልኝ። ዳይ ገስት ልክፈትላችሁ አርጊ፣ አታርጊ፣ አታሩ አትበሉኝ። መጫወቻ አታድርጉኝ እንዴ! ምን ነው መጫወቻችሁ አረጋችሁኝ? በሩሺ ውድ ተመልካቾቻችን